ዜ ጊዜ ቦሎ ሜዳ ሰባ ሺ ሙስሊም አርጠዋል እና ቃለን ጥንግካር ግን እየነገሩን ነው። ታሪኩም አሁን ይታወቃል፣ ማንም ሰው አውቀዋል። ስለዚህ መቼም ያ ታሪክ አልፏን የታሪክ ጠባሳ ነው። አልፈነዋል እያለ ነበር። ዛሬም ይደግሙን ነው መጡት እንደግማለን የሚለው ነገር በአባቶቻችን ጡር ሰርተው ቢሆን ደግሞ ዛሬ እኛ ደግሞ አፈር እያስበላ እንጂ እያስበላን አስቀረተነዋል በያጀንዳ አሁንም የሚቀጥልን ሰፈሩ ተንበርክ ቆይ ቅራታን እንጂ አያገኝም። ክልሉ ይሆናል አይጠረጠርም። ከሚስ አንስቶ ጨርጨር እስከገባ ድረስ ብሎም ክልልነቱ ይታወቃል። በኃይለሥላሴ በፊት በነበረው ጊዜ አውሳ ነው ክልሉ የሚታወቀው። በአፋር ጋራ የተያዝንን አሁን ነው እንጂ ይህንን ጠባሳይ ሳይለዩ ነው